እንዴት እንደሆነ ነው አላውቅም። ኔትወርክ እንዴት ናቸው? ሰላም ናቸው? የቤተሰብ እኔእንጃ ኔትወርክ በጣም ምን እንደሆነ አላውቅም። እንትን እያለኝ አይደለም እያሳየኝ አይደለም ማለት ነው። ቅርታ እንግዲህ ኔትወርክ በጣም እንትን እያለኝ ነው። በጣም እኔእንጃ ብቻ የሆነ እንትን እያለኝ ነው ኔትወርክ ማን ነው። ኔትወርክ የትንሽ ግራ እያጋባኝ ነው ማለት ነው። ይቅርታ። እንዴት ዋላችሁ? ሰላም ናችሁ ወይ? ኔትወርክ የትንሽ ግራ እያጋባኝ ነው። ለዛ ነው በጣም ይቅርታ ማለት ነው። በጣም ይቅርታ ብያለሁ። ኔትወርክ የትንሽ ግራ እያጋባኝ ነው።

አነ የሚለው ዛሬ፣ ቆይ፣ ምን ሆነ? ሆነው ስልኬ ምን ሆነ ነው ጥያቄ። ምን እንዳደረኩት ራሱ ስልኬን አላቅም። ይህ የዞረበስ ነው፣ እንትን አይለም፣ ኮሜንት መጽፍ አይችልም። እንዴ! ቆይ፣ እዚ ጋር ምን አድረገየው ነው ምን እንዳደረኩት እራሱ አላቅም። እራሱ ወደኔ የሚላርቀ ምን እንዳደረኩት አላቅም።